ካፈቀረችው ሰው ጋር ግንኙነት ሲጀምሩ በዕድሜ ገና ወጣት ነበረች። እፍ አድርጎ ሁሉንም ነገር የሚያስረሳ ፍቅር ነበር የያዛት። ያፈቀረችው ወንድ ሕልሜ የሚለው የፈጠራ ሥራ ላይ ሙሉ ትኩረቱን አድርጎ ይለፋ የነበረ ነው። ይህንን ሕልሙን ያሳካ ዘንድ በሞራልም በገንዘብም ያላትን ሁሉ ሳትሰስት ትሰጠዋለች። በልጅነት ቤተሰቧ ያወረሷትን ገንዘብ አንዱን ሳታስቀር እሱ ሕልሜ የሚለው ነገር ይሳካ ዘንድ ከሰከሰች። የጋራ ወጪዎቻቸውን ሙሉ ለሙሉ የምትሸፍነ እሷ ነበር። የነበራትን ነገር ቀስ በቀስ እያጣችና የገንዘብ አቅሟ እየተዳከመ ብሄድም እሱ ሕልሜ ከሚለው ነገር በተደጋጋሚ እየተደነቃቀፈ እንጂ ተስፋ ያለው ነገር አያሳያት። እሷ መስጠትና ማድረግ አይደግማት። እሱም እየተቅለሰለሰና እየሳቅና እንደሚወዳት እየነገረ መውሰዱን አላቆ። ለዓመታት በዚህ መንገድ ከቀጠለች በኋላ ግን ደከማት። ገንዘቡ አልቆ ብድር ውስጥ ተዘፈቀች። ትግስቷ ተሟጠጠ። መናደድ፣ መበሳጨት መነጫረጫ መጣች። መቼም እውን ለማይሆን ሕልም ስትል መድከሟና እንደ ጧፍ መቅለጧ ያንገበግባት ጀመር። ፍቅር ቀስ በቀስ እየተሸረሸረና እምነት እየጠፋ መጣ። እንለያይ በቃ ደከመ። አንተ መቼም ሰው የምትሆን ሰው አይደለም አለች። ለዓመታት የተጠራቀመው ቅሬታና የመካድ ስሜት ገንፍሎ ወጣ። ሁሉም ነገር ሰጥታ፣ በጸጸት ውስጥ ለብቻዋ የተተወች ሴት ሆነች። ሕይወቷን ሰጠችው። ዕድሜዋንና ተስፋዋን ቀርጥፎ በላ። ለእሱና መጨበጫ ለሌለው ሕልሙ ራሷን ገበረች። አንዳንድ ሰዎች እንዲህ ናቸው፣ ሲበዛ ራስ ወዳዶች ይሆናሉ። የራሳቸውን ፍላጎትና ስሜት ብቻ ሲከተሉ የሚወዳቸውን ሰዎች በአግባቡ መንከባከብ ይዘነጋሉ። ሴት ልጅ ደከኝመኝ የምትለውና ድብርት ውስጥ ራሷን የምታገኘው እንዲያላትን ሁሉ ሰጥታ በምላሹ የምታተርፈው ችላ መባል ሲሆን ለፍቅራቸው የተሰጠች ባላት ሁሉ አቅም ያፈቀረችና ለየትኛውም ወንድ ሕልም የሆነች ሴት ነበረች። ፍቅር ይሉት ነገር አይሁን ሰው ላይ ጥሏት ራሷን እስክጣጣ ድረስ። ከመነሻው ቤተሰቦቿ አልወደዱትም ነበር። ወሬያቸው ሁሉ ይሄ ልጅ ቢቀርብሽ ይሻላል የሚል ነበር። ውስጣቸው የነገራቸው ነገር ነበር እና ባገኙት አጋጣሚ ሁሉ ኋላ እንዳይቆጭሽ ነበር ማስጠንቀቂያቸው። በቻለችው መጠን ስትከላከልለት ኖራለች አቅሟን እስክታጣ ድረስ። ከዛ ድንገት ነገሮች ተስተካከሉለት። ህልሜ ሲኖ የኖረውን ነገር በብዙ ረብጣ ሚሊዮን ብሮች አስገኘለት። ማደሪያቱ የነበረው ሰው የቅንጡ ቤት ባለቤት ሆነ። ብዙ ብሮችን የሚያገኝበት ሥራ ጀመረ። ሁሉም ነገር በአንድ የተለወጠ። አበባ ይዞ ካገኘው ብር ላይ ለሱ ያወጣችለትን ውለታ ሊከፍል ቼክ ጽፎ ሄደ። ነገሮችን ሊያስተካክልና ወደ ነበሩበት ሊመልስ ሳይሆን እድሜዋንና ሕይወቷን በገንዘብ ሊመልስላት ቀርጥፉ የበላው ማንነቷን ከገንዘብ በላይ እንደሆነ አላስተዋለው። ጋብቻቸው በፍቺ ቢጠናቀቅም አሁንም እንደሚያፈቅራት ነገራት። ያልገመተችውና ያላሰበችው ነገር ግን ይሄ አፈቅርሻል የሚላት ሰው ቀን ሲወጣለት ሌላ ሴት በጮኝነት ይዟል። ለ18 ዓመት ያህል እቤት ተቀምጦ ሕልሜ ከሚለው ነገር ጋር ሲውል እሷ ከአንድም ሁለት ሥራ እየሠራች የቤቱንና የእሱን ወጪ ለመሸፈን ስትደክም ነበር። በመጨረሻ ደክመኝ ብላ ስትቆም እድል አሽቃበጠች። እሱ ቀን ወጣለት። ያኔ ወደ አዲሷ ሴት ሄደ። ከእህቶቿ ከቤተሰቦቿ ጋር የተጣላችለት ሰው ውለቷን በቼክ ከፍሏት ሄደን ያላትን ሁሉ ከምንም ነገር በላይ ራሷን የሰጠችው ሰው ካገኘው ብር ላይ ቆንጥሮ ሰጥቷት ሄደ። ከሌላት ነገር ላይ የነበራትን ሁሉ ለሰጠችው ከሞላለት ላይ አንስቶ ሊከፍላት ሞከረ። ሕይወት አንዳንድ ጊዜ ትፈትነናለች። የማይታለፉ የሚመስሉትን ሁሉ አልፈን ስንት ኮንም በኋላ ትዕግሥታችን ያልቃል፣ ታማኝነታችን ያበቃልታል። ቆይ ምን ቀረኝ? ምን ቀረኝና ልቆይ የሚለው ነገር ተደጋግሞ ወደ አይምሮአችን ይመጣል። አሁንስ መቀሊድ የሚል መልእክት ተደጋግሞ ይመጣል። ሁሉም ምርጫዎች ነገ ሕይወታችንን ከባድ ተጽዕኖ ላይ ለመጣል አቅም አላቸው ወይ? በውሳኔያችን ስንጸጸት እንኖራለን፣ አሊያም እንኳን ወሰንኩ ብለን ስናመሰግን እንኖራለን። አንዳንዴ ያለንበት ግንኙነት ውስጥ እንድቆይ የሚያደርገን አሁን እየተሰጠን ያለው ፍቅር ወይ እንክብካቤ አይደለም። አሁንማ ሁሉም ነገር ህመምና ስቃይ ብቻ ሊሆን ይችላል። አስሮ የሚያቆየን ነገር እዚህ ለመድረስ የገፈልነው ዋጋ እና ደግሞ ያየነው መከራ ነው። ድካማችን አሳዝኑን በማይገባ ቦታ ላይ ለመቆየት እንወስናለን። ነገሮች መቼም እንደማይስተካከሉና ተስፋ እንደሌላቸው እያወቅን እንቀጥላለን ብዙ ስለ ደከምንባቸው ብቻ 18 አመታት። 18 አመታት ጧት ተነስቶ ወደ ስራ የመሮጥ አመታት። 18 ማታ ደክሞ ዝሎ አልጋ ላይ የመውደቅ ይሞደቅ አመታት። 18 የራስ ምታት አመታት። 18 የጀርባ ህመም አመታት። 18 የእምባ አመታት። 18 የላባ አመታት። 18 የውጥረትና የጭንቀት አመታት። 18 ራስን የመገበር አመታት። የሳሷ ጥንቶች የሻከሩ እጆች። በቃኝ ከማለታችን በፊት ከእድሜያችሁ ላይ ስንት ዓመት ገበራችሁ? በቃኝ ከማለታችሁ በፊት ለስንት ዓመት ብቻችን በፍቅር ስም ተሰቃያችሁ? ለስንት ዓመታት ሁሉም ነገር አጥታችሁ ተከተላችሁ? ለስንት ዓመታት የምትወዱትን ሰው ስትሉ ደስታችሁና ራሳችሁን አጣችሁ? ከሱሳችሁ ይላቀቃሉ በሚል ተስፋ ደግሞ አይማግጡብንም በሚል ተስፋ ተለውጠው ኃላፊነት የሚሰዋቸው ሰዎች ይሆናሉ በሚል ተስፋ ክብራችሁን ገብራችሁ ያከበራችሁትን ያከብሩልናል በሚል ተስፋ መቆየት በማይገባቸውና በማይመጥናችሁ ግንኙነት ውስጥ ስንት ዓመት አቃጠላችሁ? ፍቅር ሳይሆን ልማድ ይዟችሁ ባላችሁበት ቦታ ቆይታችሁ እየታገላችሁ ያላችሁ እና ሁሉም ነገር የትናንቱን ዛሬ መድገም የሆነባቸው አላሉ። ፍቹን ያፈጠነው የማይቀረው ቀን ያመጣው ይህ ሁሉ የሆነችለት ሰው እየማገጥባት እንደሆነ በማወቋ ነው። ለዛውም ከአስራ ስምንት ዓመታት በፊት ከማገጥባት ሴት ጋር ያን ይቅርታ አድርጋለት ማለፏ ጭምር ዛሬ ይግር ሰዓት ሆነባት። ከአስራ ስምንት ዓመታት በኋላ ከራሷ ጋር አገኘችው። የማይቀረውን ፍቺ ፈጸመች። አንድ ለሁሉም የሚሠራ እውነት አለ። የማንም ሰው አቅም እኮ ገደብ አለ። ይሁን በቃኝ፣ አቃተኝ የሚልበት ጥግ አለ። ፈጽሞ መታገስ የማይችለው በደል አለ። ልዝጅ ሴት መማገጥ ቀይ መስመሯ ነበር። እንፋታ ስትለው ዓለምንም አንገራገር ጥሏት ሄደ። ከፋት። የ18 ዓመት ትዳር እንደ ቀልድ ማፍረስ አመማት። ትንሽ እንኳን ለትዳሩ አለመታገሉ፣ እንዲህ አይሆንም አለማለት ወደ አስባሳ ድካማ ሁሉ ድንጋይ ላይ የፈሰሰው ሆነባት። በቃ ብትሉ ከእውነት ፍቅር የመነጨ ትግሉን ታግሎ የሚያስቀራችሁ ሰዎች ጋር ያላችሁት የሚፈልጉትን ከእናንተ የሚያገኙት ጥቅም ሳይሆን እናንተ መሆኑን እርግጠኞች ናችሁ። ከፍቹ የተወሰነ ጊዜ በኋላ ያ ብዙ የተደከመበትን ፍሬ ያፈራ ካገኘው ገንዘብ ላይ የተወሰነ ሰጥቷት፣ እሱ ሌላ ሴት ላይ አገባ ሄደ። ከእሷ ጋር ሆኖ ይመኘ የነበረውን አይነት ቤት ገዛ፣ ይመኘ የነበረውን መኪና ገዛ። ይመኝ የነበረውን ሰርግ ደግሶ ሲማግጥባት የነበረችውን ሴት አገባት። ከአንቺ ጋር አድርጓል ያላትን ነገር ሁሉ ተራ በተራ ከአዲሷ ጋር እያደረገ አሳያት። አእምሮ ለመቀወስ እነዚህ ነገሮች እኮ ከበቂ በላይ ናቸው። እሷን በስተመጨረሻ የገጠማት ይህ ነው ነገር። የገንዘብ ጉዳይ አይደለም። በደስታና በፍቅር እንኖራለን እያለ ሲዋጓጓት የኖረ ሕይወት፣ ሁሉን ነገር ሰጥታ የጠበቀች ሕይወት ከሌላ ሰው ጋር ሊኖሮ መነሳቱ አብሳጭ። እሷ የጋገረችውን ሌላዋ ቆርሳ በላችባት። እንዲህማ ቀልዶብኝ አይቀርም ብላ ተነሳ አለኝ የሚለውን ነገር ሁላ ተራ በተራ ልታሳጣው ቆረጠች። በፍጹም ይቅርታ አይገባውም አለች። ንዴትና ብስጭት ሌላ ሰው አደረጋት። ከዚህ በኋላ ያላደረገችው ምንም ነገር ሁሉም ነገር አመሰቃቅለዋለሁ፣ አገኛለውን ነገር ሁሉ አሳጥቷለሁ አለች። ከዛ ሁሉም ነገር ተራ በተራ አሳጣችሁ። ታዲያ እናንተ ብቱ ምን ታደርጋላችሁ? በዚህች ሴትስ ምን ይፈረዳል? እስቲ መልሱን እናንተ በኮሜንት አስቀንጡት።